ይህ በዓለም በጣም ትልቁ ማግኔት ሲሆን ስሙም ኖዲመም ተብሎ ይጠራል። ከመደበኛ ማግኔቶች መቶ ጥፍ የስበት ኃይል ያለው ሲሆን አንድ ብረት በላዩ ላይ ከተጣበቀ እንኳን በሙሉ ኃይል በብረት መያዣ ብትጎትተው ከሱ መለየት አትችልም። ከዚህ ማግኔት የተሰራው መንጠቆ 200 ፓውንድ የሚመዝን የብረት ጡብ በቀላሉ ማንሳት ይችላል። ከዚህም በላይ አስደናቂው ነገር የዚህ አይነት ሁለት ማግኔቶች አንድ ላይ ሲሆኑ ያላቸው ኃይል ነው። እነዚህ ማግኔቶች አንድ ላይ ሲሆኑ አንድ ሰው ከመሬት ላይ ማንሳት ይችላሉ። ይህም የሚሆነው ሁለቱ ማግኔቶች አንድ ላይ ሲሆኑ አትራክሽን ኃይላቸው እንደ መብረቅ ስለሚጠነክር ነው። በዚህ ምክንያት ብዙ ሰዎች ይህን ማግኔት ለማግኔት ፊሽንግ ይጠቀሙበታል። የገዙትን ማግኔት ውሃ ውስጥ በመጣል ከወንዝ ውስጥ ያሉ የብረት አይነቶች በቀላሉ ይስቡታል። እንዲሁም ይህ ብቻ አይደለም። እጅግ ኃይለኛ ከሚባሉት ኤሌክትሪክ ማግኔቶች በኃይልና በጥንካሬ ይበልጣሉ። ብዙ የብረት ቁርጥራጮች ለእነሱ እንደ ወረቀት ናቸው። ስለዚህ ማግኔቶች በጨመርክ ቁጥር ጥንካሬውና ኃያልነቱም ከፍ ይላል። ለዛም ነው በትላልቅ ኢንዱስትሪዎችና የብረት ስራ ዘርፎች ብዙ ተፈላጊ የሆኑት። ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ።